ንጋት ኮርፖሬት እንደ ኢሮፓያን አቆጣጠር በሃያ አምሳ በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ፣ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማድረግ መረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት፣ ዘላቂ የልማት መሰረት ንጋት። ንጋት የአማራ ህዝብ ሀብ ሰላም ጤና ስጥልኝ፣ ክቡራትና ክቡራን ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከንጋት ኮርፖሬት ጋር በመተባበር ወደ እናንተ የሚያደርሱት ሳምንታዊ የንጋት ፕሮግራም ተጀምሯል። ይህ ፕሮግራም በአጠቃላይ ተቋማት በማህበረሰብ ውስጥ ያላቸው ሚና ምን ይመስላል ስንል በየሳምንቱ የምንዳስስበት ነው። በዛሬው ፕሮግራማችን ንጋት ባለፉት ዓመታት ያስመዘገባቸው ስትራቴጂካዊ ለውጦች ምን ይመስላሉ? ንጋት ኮርፖሬት ከጥቂት ዓመታት ወዲህ በቀረጸው የስትራቴጂ ፕሮግራሞች ለውጥ ምክንያት ጠቅላላ የነበረውን ሀብት ከ9 ቢሊዮን ወደ 25 ቢሊዮን ማሳደግ ችሏል። በአሁኑ ሰዓት በጠቅላላ ኮርፖሬት ተቋሙ በስትራቴጂክ ፕላን ወይም በስትራቴጂ እቅድ የያዛቸው ፕሮግራሞች ምን ይመስላሉ ስንል ዛሬ ስትራቴጂካዊ ጉዳዮችን ልንነጋገር የንጋት ኮርፖሬት የብራንዲንግ የማርኬቲንግና የኮሚኒኬሽን ቺፍ ኦፊሰር አቶ አሰግደው ሽመልስን ጋብዘንላቸዋል። ከአቶ አሰግደው ጋር እነዚህን እና መሰል ጉዳዮችን እየተወያየን ቆይታ እናደርጋለን። እንኳን ደህና መጡ። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁ እንድትቆዩ ጋብዛችኋለሁ። ይህ ፕሮግራም በዋናነት ሲቀረዝ እንግዲህ የተለዩ ዓላማዎች አሉት ብዬ አስባለሁ። ተዋሰግደው ምን እናሳካለን በዚህ ፕሮግራም? አመሰግናለሁ በጣም በዚህ ፕሮግራም እናሳካለን ብለን የምናስበው ምናልባትም ንጋት ኮርፖሬት ማን ነው? ንጋት ኮርፖሬት የማን ነው? ንጋት ኮርፖሬት ምንድን ነው እያከናወነ የሚገኘው ዋና ዋና ስትራቴጂካዊና የኢንቨስትመንት ስራዎቹ ምንድናቸው? ምንስ ሲሰራ ነው የቆየው? የሚሉትን ጠቅላላ ያሉ ጉዳዮችን እንዳስበታለን ብለን እናስባለን። በዋናነት ተቋማት በአንድ ህዝብ ያላቸው አስፈላጊነት መቼም ትልቅ ነው። ከዚህ አንጻር ንጋት ኮርፖሬት የማን ነው? ማን ነውስ ንጋት ኮርፖሬት? ንጋት ኮርፖሬት እንግዲህ የተመሰረተው በህዳር ወር 19 88 ዓመተ ምህረት ነው። እንግዲህ ዘንድሮ ወደ 29ኛ ዓመቱ ላይ ነው የሚገኘው። በሚቀጥለው ዓመት ከመስከረም ጀምሮ 30ኛ ዓመቱን የሚያከብር አንጋፋ ተቋም ነው እዚህ ሀገር ውስጥ። ቀደም ሲል ሲመሰረት የነበረበት ስያሜ ጥረት ተብሎ ይታወቅ የነበረው ስያሜ ነው። ነገር ግን ከ2012 ዓመተ ምህረት ጀምሮ ወደ ንጋት ኮርፖሬትነት የገጽታ ለውጥ የብራንድ ለውጥ አድርጎ በልዩ ልዩ የቢዝነስ ኢንቨስትመንት ስራዎች ላይ ተሰማርተው የሚገኝ የአማራ ሕዝብ ሀብት የሆነ የህዝብ ሀብት ነው። የህዝብ ተቋም ነው። የመንግስት አይደለም፣ የትኛውም አካል የግለሰቦችም አይደለም። የአማራ ህዝብ ሀብት የሆነ ተቋም ነው። ሲመሰረትም በዋናነት በአማራ ክልል ውስጥ የሚገኘውን ማህበረሰብ ህዝብ ድህነት ሊቀንስ በሚችል መልኩ ኢኮኖሚያዊና ማህበራዊ ፋይዳ እንዲያመጣ እንዲሁም በማህበረሰብ ውስጥ ዘመናዊ ቴክኖሎጂዎችን እንዲያስተዋውቅ እንዲያስፋፋ፣ የህብረተሰቡን የአስተራረስ ስርዓት እንዲቀይር፣ የምርት ስርዓት እንዲለውጥ፣ ስራ እድል እንዲፈጥር እና ቁልፍ በሆኑ ማክሮ ኢኮኖሚ ዘርፎች ላይ ተሰማርቶ ለውጥ እንዲያመጣ የተቋቋመ ነው። ሲቋቋመም ጀምሮ በህዝብ ሀብትነት የተቋቋመ፣ ነገር ግን እስከ 2012 ዓ ም ድረስ በልዩ ልዩ አወቃቀሮች ማለትም ያው የህዝብ ሀብት ይባል እንጂ ከተለያየ የህብረተሰብ ክፍል በተሰባሰቡ መቶ በሚሆኑ የህብረተሰብ ክፍሎች በምክር ቤትነት ተቋቁሞ ተጠሪነታቸውን ተቋሙ ተጠሪነቱን ለእነዚህ መቶ ሰዎች አድርጎ ሲንቀሳቀስ የቆየ ነው። ለምን ህዝቡ የኔ ነው ለሚለው በህግ ውክልና ለሰጠው ተቋም ተጠሪነቱ መቀየር አለበት በሚል ከራሱ ከንጋት ኮርፖሬት ኢኒሽቲቭ ተነስቶ ጥናት ተጠንቶ በጣም ሰፊ ውይይት፣ ሰፊ ምክክር፣ ሰፊ ዲስከሽን ከተካሄደበት በኋላ የተጠሪነቱ የገቨርናንስ ስርዓቱ መለወጥ አለበት በሚል በቀጥታ ህዝቡን ሊወክል የሚችል ምክንያቱም በሚሊዮኖች በአስር ሚሊዮኖች የሚቆጠር ህዝብ በመቶ ሰዎች እነዚያ መቶ ሰዎች የሚመረጡበት መንገድ የሚሰባሰቡበት መንገድ የሚመጡበት መንገድ ህዝቡ በቀጥታ ሱታፌ ስለማይኖረው፣ ይሁንታም ስለማይኖረው፣ ስለዚህ ለህዝቡ ተጠሪ የሚሆን ተቋም ሲፈለግ በቀጥታ ህዝቡ የመረጣቸው ተወካዮች የሚገኝበት የክልሉ የህዝብ ምክር ቤት ነው። ስለዚህ የህዝብ ምክር ቤት የክልሉ ምክር ቤት ተጠሪ እንዲሆን በማድረግ ንጋት ኮርፖሬትን ሙሉ በሙሉ የክልሉ ምክር ቤት እንዲቆጣጠረው፣ እንዲመራው፣ እንዲያስተዳደረው በማድረግ የአማራ ህዝብ በሙሉ በዚህ ምክር ቤት አማካኝነት በወከላቸው ተወካዮቹ አማካኝነት ተጠሪ እንዲሆን በማድረግ እንዲመራ፣ እንዲቆጣጠር ዕለታዊ ተግባራት ውስጥ አይገባም። ምክር ቤቱ ስትራቴጂክ ምልክታዎችን በተለይ የህዝቡን ኢኮኖሚ፣ የህዝቡን ማህበራዊ ህይወት፣ የህዝቡን አጠቃላይ የነገን የማደግ እጣ ፈንታ ሊወስኑ ይችላሉ በሚባሉ ቁልፍ የኢኮኖሚና የማህበራዊ ሴክተሮች ላይ እንዲሰራለት እንዲከወንለት የሚፈልጋቸውን ስትራቴጂክ ጉዳዮች በማመልከት ቦርድ በመሰየም እና ስትራቴጂካዊ ጉዳዮችን በመከታተል በመምራት እያስተዳደረው ይገኛል። እና ከ2012 ጀምሮ የህዝብ ምክር ቤት በዋናነት እየተቆጣጠረው የሚገኝ የአማራ ህዝብ ሀብት ነው ብለን እንወስደው እንችላለን። ንጋትን በጣም መልካም ማን ነው የሚለው ጥያቄ ምላሽ ትልቁ ይመስለኛል። ከዚህ በተለየ ደግሞ ቀደም ሲልም ስትራቴጂካዊ ለውጦች አድርጓል፣ ያን ስንነጋገር ነበር እና ተቋሙ ያደረጋቸው የሪፎርም ጉዞዎች ቁልፍ የስትራቴጂ ለውጦች ምንድን ናቸው? ምን ይመስላሉ? ንጋት ሰፋ ያለ የሪፎርም ስራ ሲያካሄድ ቆይቷል። በተለይ ባለፉት ሰባት እና ስድስት ዓመታት በጣም ሰፋፊ የሪፎርም ስራዎችን ሲሰራ ቆይቷል። እንግዲህ የሪፎርም ወቅት ብለን የምናስበው በፈረንጆቹ በ2018 ጀምሮ አዲስ አሁን ያለው የንጋት ኮርፖሬት ሊደርሽፕ ወደ ኃላፊነት የመጣበት ወደ ህዝብ ኃላፊነት የመጣበት ተቋማቱን በሙያ እንዲመራ የተመደበበት ወቅት ነው። ይህ ማለት እንግዲህ ምናልባትም ተቋሙን ለ24 ለ25 ዓመታት ጊዜ ከቆየበት በኋላ አዲስ ሪፎርም ማምጣት አለበት ተብሎ ሪፎርሙ ቁልፍ ጉዳዮች ላይ እንዲያተኩር ተደርጓል። 2018 በፈረንጆቹ ወይም ደግሞ በእኛ 2011 2012 ጀምሮ ሰፋፊ እንቅስቃሴዎች ተደርገዋል። ሙግቶች ሲካሄዱ ቆይተዋል። ሪፎርም መደረግ አለበት በልዩ ልዩ ዘርፎች ሪፎርም ሊያደርግ ይገባዋል ተብሎ በርካታ ዘርፎች ተለይተው ዲያግኖሲስ ተሰርቶ ምንድን ነው እስካሁን ሲያከናውን የቆየው ባለፉት 24 ዓመታት 25 ዓመታት ሲያከናውን የቆየው ተግባር ምንድን ነው? ዋናው ትኩረት ውስጥ ምን ላይ ነበር የነበረው ድክመቶች ውስጥ ጉድለቶች ውስጥ ምንድን ነበሩ? ከነዚህ ዲያግኖሲስ ወይም ደግሞ አጠቃላይ ጥያቄዎች፣ ሙግቶች፣ ውይይቶች በመነሳት ሌላውን ገጽታ ደግሞ መዳሰስ አስፈላጊ ነበረ። የንጋት ኮርፖሬት የተቋቋመለት አላማ የቆመለት አላማ እና እያከናወነ የሚገኘው ተግባር የአማራ ክልል ሕዝብ ከሚፈልገው ፍላጎትና የእድገት ጉዞ ጋር አብሮ የሚጣጣም ነው ወይ? ሕዝቡ የሚፈልገው ምንድን ነው? የህዝቡ ቁልፍ ችግሮች ምንድን ናቸው? በግብርናው፣ በአገልግሎት፣ በማህበራዊ ልማት፣ በሎጂስቲክስ፣ በትራንስፖርት፣ በቴክኖሎጂ ቁልፍ ችግሮቹ ምንድን ናቸው? እንዴት አድርገንስ በክልሉ ውስጥ የሚገኘውን በክልሉም ብቻ ሳይሆን እንደ ሀገር በኢትዮጵያ ማህበረሰብ ውስጥ የሚስተዋሉት ቁልፍ ማህበራዊና ኢኮኖሚያዊ ፈተናዎች ምንድን ናቸው? እነዛን አድሬስ ሊያደርግ የሚችል እነዛን ችግሮች ሊፈታ የሚችል እስትራቴጂ አያስፈልገውም ወይ? ንጋት አዲስ ምልከታ አያስፈልገውም ወይ? ከ24 ዓመት በፊት ሲቋቋም የነበረበትን ዓላማ በወቅቱ ከነበረው ምልከታና በወቅቱ ከነበረው ማህበራዊ ኢኮኖሚ ችግር የሚመነጭ ነው። ነገር ግን 24 ዓመታት የአንድ ሰው የአገልግሎት ዘመን ሊሆን የሚችል ነው። የአንድ ወጣት እድሜ ነው 24 ዓመት እና የአዲሱን ወጣት፣ የአዲሱን ትውልድ፣ የአዲሱን ማህበረሰብ የኢኮኖሚ እሳቤ የማህበራዊ እድገት እሳቤ የተከተለ ወይም ደግሞ የቃኘ ሊሆን ይገባዋል በሚል በሁለት መልኩ ከቃኘን በኋላ ሶስት ቁልፍ ጉዳዮች ላይ ሪፎርም አካሂደናል። የመጀመሪያው ስያሜውንና ገጽታውንና ብራንዱን ሪፎርም ማድረግ ነው። ተቋማት ህዝብ እንዲያገለግሉ ከተቋቋሙ በኋላ በርካታ ፈተናዎች ይገጥሟቸዋል። ያ ፈተና ገጥሞት አልፏል። ጥረት ነገር ግን ያንን ስያሜውንና ይዞት የመጣውን አንዳንድ ተግዳሮት መልካም ነገሮቹን ወስደን ተግዳሮቶቹን ግን ሪብራንድ ማድረግ አስፈላጊ ነበረ። ስለዚህ ወደ ንጋት ኮርፖሬትነት ቀይረን አላማውንም ስትራቴጂውንም ብራንዱንም ገጽታውንም ወደ ህዝብ የቀረበ ለህዝብ ተጠሪ የሆነ ህዝቡ ባለቤት የሆነበት ተቋም እንዲሆን ለማድረግ የመጀመሪያው የገጽታና የብራንዲንግ ስርዓት ለውጥ ፍሬምወርክ ሰርተን ለውጠነዋል። በሁለተኛው ደረጃ የገቨርናንስ ሪፎርም አካሂደናል። የተጠየቅ ሂደት ውስጥ ሊገባ የሚችልበት እድል በጣም አስቸጋሪ ነበረ ስለነበረ ገቨርናንሱን ወይም ተጠሪነቱን፣ አስተዳደሩን በቀጥታ ለህዝቡ በማድረግ ሰፊ ለውጥ አምጥተናል። ስለዚህ አሁን ንጋት ኮርፖሬት ህዝቡ የኔ ተቋም ነው ይህ ባለቤትነት ጭምር አምጥቷል ሊባል ይችላል። እንዲ ይሄ የተጠሪነቱ አሁን ያልካቸው ከመቶ ምክር ቤት ወደ ህዝብ የክልሉ ምክር ቤት ሲመጣ የባለቤትነት ጭምር ለውጥ መጥቷል ማለት ይቻላል። የባለቤትነት ቀደም ሲልም የአማራ ህዝብ ሀብት ተብሎ ይጠቀስ ነበረ። ነገር ግን የአማራ ህዝብ ሀብት ከሆነ ባለቤቱ የአማራ ህዝብ ነው ማለት ነው። የአማራ ህዝብ ባለቤት ከሆነ ደግሞ ባለቤቱ በቀጥታ እነገሌ ይሄንን ሀብቴን ያስተዳድሩልኝ ብሎ በመደባቸው ሰዎች ሳይሆን መቶ ሰዎች ያቋቋሙት ወይም ደግሞ በተለያየ መንገድ የተሰባሰቡ ሰዎች የሚመሩት ወይም ጠባቂ የሆኑበት ተቋም ነው የነበረው። ነገር ግን ህዝቡ በቀጥታ ወደሚያስተዳድረው ህዝቡ በቀጥታ ወደ ወከለው ተወካይ ሲሄድ ግን በቀጥታ ህዝቡ ባለቤት ሆኗል ብለን ነው የምንወስደው። ስለዚህ በህግም በህግም የመጣ እንደሆነ ህግ አውጪ ስለሆነ ያ ምክር ቤት የህዝብ ተወካዮች የተሰባሰቡበት ምክር ቤትም ስለሆነ የህዝብን እያንዳንዱን ጥቅም ከወረዳ ጀምሮ ከቀበሌ ጀምሮ የህዝብን ጥቅም የሚያስከብሩ ህጎችን የሚያበጅ ተቋም ስለሆነ ለዚህ ተቋም ተጠሪ ማድረግ በቀጥታ እያንዳንዱ የቀበሌና የንዑስ ቀበሌያት ማህበረሰብ ባለቤት እንዲሆን አድርገዋል ማለት ነው። ወደ ሶስተኛው ቁልፍ ሪፎርም አጀንዳ ሶስተኛው ቁልፍ ሪፎርም አጀንዳችን አዲስ ስትራቴጂ ማስተዋወቅ ነው። ይሄ ስትራቴጂ ቅድም እንዳልኩት በክልሉ ውስጥ ያለውን ነባራዊ ሁኔታ ከመረዳት አሁን በዚህ ዘመን በዚህ ዘመን ያለው ማህበረሰብ የገጠመው ማህበራዊና ኢኮኖሚያዊ ፈተናዎችን ለቅሞ ቁልፍ ጉዳዮች ላይ በማተኮር ብቻ የተጠመደ ስትራቴጂ እንዲሆን ቀደም ባለው ጊዜ ያው አንድ ማህበረሰብ ብዙ ችግሮች ይኖሩበታል። አንድ ሺህ ችግር አንድ መቶ ችግር ሊኖሩበት ይችላል አንድ ማህበረሰብ ብዙ የሚደፍናቸው ቀዳዳዎች ሊኖሩት ይችላሉ። ነገር ግን አንድ ተቋም ይህን ሁሉ ቀዳዳ በመድፈን መጠመድ የለበት ቁልፍ በሚላቸው ማህበረሰብን ያሻግራሉ በሚላቸው ማህበራዊና ኢኮኖሚያዊ ጉዳዮች ላይ ማተኮር ነበረበት። ንጋት አዲስ ስትራቴጂ ይዞ ሲመጣ በሶስት ቁልፍ ጉዳዮች ላይ እንዲያተኮር ነው የተደረገው። የመጀመሪያው በቢዝነስና ኢንቨስትመንት ዘርፉ ግብርናና ግብርና ግብአት አቅርቦት የግብርና ፕሮሰሲንግ ወይም የግብርና ውጤቶች ማቀነባበር በሁለተኛ ደረጃ በማኑፋክቸሪንግ ኢንዱስትሪ በአምራች ኢንዱስትሪ ውስጥ በመግባት የአርሶ አደሩን ግብዓት እና ምርቶች በማሰባሰብ ሀብት በማሰባሰብ ያንን ወደ ኢንዱስትሪ አስገብቶ አቀነባብሮ እሴት ጨምሮ ወደ ገበያ ወደ አገር ውስጥ ገበያና ወደ ውጭ ገበያ ማቅረብ ነው። በሶስተኛ ደረጃ በንግድ በአገልግሎትና በትራንስፖርት በሎጂስቲክስ ዘርፍ ተወዳዳሪ ማድረግ ነው የክልሉን ህዝብ። ስለዚህ እነዚህን ሶስት ቁልፍ ስትራቴጂዎች በቢዝነስ ዘርፍ ለይተን፣ በማህበራዊ ልማት ዘርፋችን ደግሞ ሶስት ሌላ ቁልፍ ዘርፎችን ለየን። ቀደም ሲል ስፖርትም ላይ፣ ኪነ ጥበብም ላይ፣ ሌሎች ብዙ ዘርፎች ላይ ይሳተፍ ነበረ ማህበራዊ ልማቱ። ነገር ግን ሁሉም ዘርፍ ላይ ካተኮረ ውጤቱ ተጨባጭ ውጤት ሊያመጣ የሚችልበት እድል አነስተኛ ነው በማለት ማህበራዊ ልማት ዘርፋችን በሶስት ቁልፍ ዘርፎች እንዲያተኩር አድርገናል። የመጀመሪያው ስራ እድል ፈጠራ ነው። ሰፊ ወጣት ስራ የሚፈልግ ወጣት እየተፈጠረ ነው። ክልል ውስጥ ስራ እድል ፈጠራ ወይም ቢዝነስ ኢንኩቤሽን የምንለውን በፕሮጀክት ደረጃ ነድፈን በፕሮግራም ደረጃ ነድፈን እየሰራንበት እንገኛለን። ስትራቴጂ ቀይሰንለታል። ሁለተኛው ማህበራዊ ደህንነት ነው፣ ሶሻል ፕሮቴክሽን የምንለው ጤና፣ ትምህርት፣ አካባቢ ጥበቃ፣ ጤና መሰረተ ልማት፣ የትምህርት መሰረተ ልማት ማሟላት። በሶስተኛ ደረጃ የለየነው አስቸኳይ ሰብአዊ ድጋፍን በተለያየ መንገድ በሰው ሰራሽ የሚሆን በተፈጥሮ አደጋ የክልሉ ህዝብ ላይ አደጋዎች ሲጋረጡ ችግር ሲመጣ ሰው ሲቸገር ሲፈናቀል ሲራብ ድርቅ ሲመጣ ድጋፍ እናደርጋለን ያለምንም ቅድመ ሁኔታ ማለት ነው። ስለዚህ እነዚህ ሶስት ዘርፎችን ለይተን አዲስ ስትራቴጂ አስተዋውቀን አሁን ትግበር አራተኛ ዓመታችን ላይ እንገኛለን። በሚቀጥለው ዓመት አምስተኛ ዓመታችንን ጨርሰን ወደ ሁለተኛው ምዕራፍ አምስተኛ ዓመት ስትራቴጂ እንሸጋገራለን ብለን እናስባለን። ንጋት ኮርፖሬት እንደ ኤሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማኅበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማኅበራዊ ልማት ለማምጣት እየሠራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በሥራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማኅበራዊ ልማት ፕሮግራሞችን እየከወነ ያለ የሕዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። ይሄ ስትራቴጂ ደግሞ በዋናነት የተልኮ ለውጦችም ይኖሩታል ብዬ አስባለሁ። እና እነዚህ የተልኮና የስትራቴጂ ለውጦቹ አንድ ሁለት ብሎ አስቀምጧቸዋል እንዴት ነው የሚታዩት? ለውጥ ማምጣት ተችሏል። ስትራቴጂው በተለይ የ10 ዓመት ፍኖተ ካርታ አዘጋጅተን ከ10 ዓመት ፍኖተ ካርታ ውስጥ የ5 ዓመት የመተግበሪያ ስትራቴጂ አዘጋጅተን ነው እየተንቀሳቀስን ያለነው። በዚህ ስትራቴጂውን ከጀመርንበት አራት ዓመታት አምስት ዓመታት ወዲህ በጣም ሰፊ ለውጦችን ማስመዝገብ ተችሏል። እንደው ለምሳሌ ያህል ኮርፖሬቱ ሲቋቋም በ26 ሚሊየን ብር ነው የተቋቋመው 1988 ዓ ም ሀብቱን እያሳደገ የኢንቨስትመንት ዘርፉን እያሳደገ በፈረንጆች አቆጣጠር እስከ 2018 ዓ ም ድረስ ወደ 9.2 ቢሊዮን ድረስ ሀብት አካብቷል በ24 በ25 ዓመታት እድሜው ነገር ግን ከስትራቴጂው በኋላ ከሪፎርሙ በኋላ ያን 9.2 ቢሊዮን ሀብት 16 ቢሊዮን ሀብት ባለፉት ስድስት እና ሰባት ዓመታት ብቻ በመጨመር ሀብቱን ወደ 25.2 ቢሊዮን ማሳደግ ተችላል። ይሄ በጣም ትልቅ እመርታ ልንለው ምንችለው ነው። ምክንያቱም በ24 ዓመታት 9.2 ቢሊዮን ሀብት የፈጠረ ኮርፖሬት ባለፉት በሪፎርም ዓመታት በስድስት ና በሰባት ዓመታት ብቻ በሁለት እጥፍ ሊሆን የሚችል ደረጃ 16 ቢሊዮን ሀብት ማካበት ቀላል አይደለም። በሪፎርሙ ወቅት እንዲሁ በትርፍ ደረጃ እንኳን ያየነው ከሆነ ኩባንያዎቹ የንጋት ኮርፖሬት ኩባንያዎች ወደ 273 ሚሊዮን አካባቢ ዓመታዊ የተጣራ ትርፍ ነበር የነበረው። ነገር ግን የሀብት መጠኑን ባሳደገ ቁጥር የትርፍ መጠኑን የኦፕሬሽናል ኤፊሽንሲውን የአመራረት፣ የአሰራር፣ የአገልግሎት አሰጣጥ ኤፊሽንሲውን እያሻሻለ ሊደርሺፑን እያሻሻለ ኢንቨስትመንቱን እያሻሻለ አጠቃላይ አሰራሩን እያዘመነ በመምጣት ትርፉን ዛሬ ላይ ከስድስት ዓመት ከሰባት ዓመት በኋላ ወደ 1.8 ቢሊዮን አካባቢ የተጣራ ትርፍ እስከ ማትረፍ ደርሷል። ትርፍ በአመታዊ ሊታይ የሚችል ነው ብዬ አስባለሁ። ከተልኩ አንጻር ግን በኢንቨስትመንት በቢዝነስ ቀደም ሲል ስጠቅሰው እንደነበረውም ከማህበራዊ ኃላፊነት አንጻር በሶስቱ ጉዳዮች የተልኮ ስትራቴጂያዊ ለውጥ አምጥቷል ወይ? እሱን ነው የምልህ። ለውጦቹ የሚገለጹት በነዚህ ማሳያዎች ነው። ለምሳሌ ባለፉት አምስት አመታት ብቻ ከሪፎርሙ በኋላ 11 ቢሊዮን ብር ኢንቨስትመንት አካሄደናል። እንደ ምሳሌ ያነሳ እንደሆነ የክልሉን በሎጂስቲክስ ዘርፍ ተወዳዳሪ በማድረግ ሂደት ውስጥ በሀገር ደረጃ ግንባር ቀደም መሆን ችለናል። በተለይ የክልሉን የገቢ ግብአቶች እና የወጪ ምርቶችን በማጓጓዝና ትራንስፖርትና ሎጂስቲክስ ዘርፍ ላይ የግብርና ግብአት በማጓጓዝ በጣም ሰፊ ለውጥ ማምጣት ችለናል። ይሄም ወደ 56 ቢሊዮን አካባቢ ሀብት መድበን ወደ 598 ከባድ ጭነት የሚያነሱ ተሽከርካሪዎችን ወደ ክልሉ አስገብተናል። ወደ ክልሉ በማስገባት ከፍተኛ የሆነ የግብርና ግብአት ማጓጓዝ ስርዓት፣ የሎጂስቲክስ ስርዓት ላይ በሀገር ደረጃ ተወዳዳሪ እንዲሆን አድርገናል ክልሉን። ከዚህ በተጨማሪ ለምሳሌ የማዕድ ምግብ ኮምፕሌክስ የምንለው አለ ግሪን ፓኬጂንግ ብለን ያደራጀናቸው ሁለት ትልልቅ ፕሮጀክቶች አሉን። እነዚህ ፕሮጀክቶች ወደ ሁለት ነጥብ አንድ ቢሊዮን አካባቢ ሀብት የወጣባቸው በአማራ ክልል ውስጥ በጣም ትልቅ ለውጥ ሊያመጡ የሚችሉ ብለን የምናስባቸው አሉ ዳሽን ቢራ ፋብሪካም እንደዚሁ የማምረት አቅሙን ከ28 ሚሊዮን ሄክቶሊትር ወደ 42 ሚሊዮን ሄክቶሊትር በማሳደግ የ2 ቢሊዮን ብር ኢንቨስትመንት አካሄደንበታል። ባህር ዳር ጨርቃጨርቅና ኮምቦልቻ ጨርቃጨርቅን ከፌዴራል የመንግስት ኢንተርፕራይዝ የምንለው ወይም ደግሞ የመንግስት የልማት ድርጅቶች ብለን ከምናስበው ግዢ በ497 ሚሊዮን ብር አካባቢ ግዢ ፈጽመናል እና በአጠቃላይ እነዚህን ስናይ ባለፉት አምስት ዓመታት የሪፎርም 11 ቢሊዮን አካባቢ የሚሆን ሀብት ወደ ኢንቨስትመንት አስገብተናል። ከዚህም በተጨማሪ በሪፎርም ወቅት ይከስሩ የነበሩ ኩባንያዎች ነበሩ። በተለያየ ምክንያት ሰባት ስድስት ኩባንያዎች ይከስሩ ከነበረበት አሁን ኦልሞስት አንድ ኩባንያ ብቻ እሱም በተለያየ የጸጥታ ምክንያትና ምርትና ግብዓት ማግኘት ባለመቻሉ ምክንያት ዛሬ ላይ አንድ ኩባንያ ወደ አምስት ሚሊዮን አካባቢ ብቻ ኪሳራ ማስመዝገብ የተቻለበት እና ይሄንንም ሙሉ በሙሉ 100% ለማስወገድ እየሰራን እንገኛለን እና ሪፎርሙ በጣም በርካታ ለውጦችን አምጥቷል። ህዝቡ ተቋሙ የኔ ነው ወደ ማለት እንዲደርስ አድርሰነዋል። ጎን ለጎን በጣም ሰፋፊ የማህበራዊ ልማት ስራዎችን ስንሰራ ቆይተናል። እስካሁን እንኳ ኮርፖሬቱ ከተቋቋመ ጀምሮ ከአንድ ቢሊዮን ብር በላይ በማህበራዊ ልማት መልኩ ማህበራዊ ልማት የምንላቸው ትምህርት ቤቶችን መደገፍ፣ አዳሪ ትምህርት ቤቶችን ማገዝ፣ የትምህርት ቤቶች ልማትን፣ ጤና ተቋማትን፣ የጤና ተቋማት መሰረተ ልማትን እንዲሁም አስቸኳይ ሰብአዊ ድጋፎችን ለህብረተሰቡ ማቅረብ ነው። ምናልባት ማስታወስ ከተቻለ ባለፈው ዓመት ዋግምራና ሰሜን ጎንደር አካባቢ በነበረው ከፍተኛ ድርቅ እስከ 40 ሚሊዮን ብር ድረስ ውጪ አድርገን እስከ 10 ሚሊዮን ብር ድረስ የማጓጓዣ ትራንስፖርት ወጪ አድርገን በራሳችን መኪኖች ህብረተሰቡ ድረስ እርዳታ በመውሰድ ከፍተኛ የሰብአዊ ቀውስ ሊፈጠር የነበረን ጉዳይ መቀልበስ ተችሏልና በማህበራዊ ልማትም በጣም በህዝቡ በሚጠብቀን ህዝቡ በሚፈልገው ህብረተሰቡ ውስጥ ካለው ችግር ማህበራዊ ችግር አንጻር ያደረግነው ነገር እዚህ ግባ ባይባልም፣ በቂ ነው ባይባልም፣ ነገር ግን አቅም በፈቀደ ኢንቨስትመንት እየተካሄደ ጎን ለጎን ሰፋፊ ማህበራዊ ልማት ስራዎችን ስናከናውን ቆይተናልና ህብረተሰቡ አሁን የኔ የሚላቸው ተቋማቶች፣ ኩባንያዎች ፈጥረንለታል። መልካም። መቼም ዛሬ በዋናነት ስትራቴጂካዊ ጉዳዮችን እያየን ነው የምንገኘው። በሚቀጥሉት ፕሮግራሞቻችን እያንዳንዱ እንግዲህ ወደ 28 29 ተቋማት አሉት። በትርፍ በኪሳራ በማህበራዊ ኃላፊነት፣ እያንዳንዶቻቸው ምን ላይ ይኖራሉ የሚለውን ሰው ድረስ እየተጓዝን የምንመለከትበት፣ እኛም ለአድማጭ ተመልካቾቻችን የምናደርስበት ሁኔታ ይኖራል ብዬ አምናለሁ። በአሁኑ ሰዓት ከዚሁ የስትራቴጂክ ጉዳዮች ሳንወጣ በአስር ዓመት ውስጥ የንጋት ኮርፖሬት ስትራቴጂያዊ ግቦች፣ እቅዶች ምንድን ነው የሚመስሉት? ወዴት ሊያደርሱት ነው ፕላን አድርገው ትልም ይዘው የተነሱት? ጥሩ በሪፎርም እንግዲህ ካዘጋጀ ነው አንድ ትልቅ ማይልስቶን ወይም ቁልፍ አእማድ ብለን የምንወስደው ጉዳይ የፍኖተካርታ ዝግጅት ነው። የአስር ዓመት ፍኖተካርታ አዘጋጅተናል። ይሄ የ10 ዓመት ፍኖተ ካርታ ቁልፍ ጉዳዮች ላይ እንዲያተኩር ተደርጎ የተዘጋጀ ነው። እዚህ የመጀመሪያውን አምስት ዓመት ከ10 ዓመቱ እያገባደድን ነው የምንገኘው። የጎደሉንን ያልተገበርናቸውን ጭምር ይዘን በሚቀጥለው አምስት ዓመት ውስጥ ቁልፍ የምንላቸው ጉዳዮች ላይ ትኩረት እናደርጋለን። እነዚህ ቁልፍ ጉዳዮቻችንን ስንለይ ግን መነሻ የምናደርጋቸው ጉዳዮች አሉን። የመጀመሪያው ከፍተኛ የሆነ የሕዝብ ቁጥር እየጨመረ የሚመጣው፣ በሁለተኛ ደረጃ ከፍተኛ የሆነ የግብርና ግብአቶች የግብርና ውጤቶች ፍጆታ በከፍተኛ እየጨመረ ነው የሚመጣው። በሶስተኛ ደረጃ ግብርናችንን፣ ሎጂስቲካችንን ማሳደግ የሚል ቁልፍ ጉዳዮችን አንስተን በቀጣይ አምስት ዓመታት ውስጥ በአስር ዓመት ፍኖተ ካርታችን ያስቀመጥ ነው። አንዱ ሰፋፊ እርሻዎች ላይ ዘመናዊ እርሻዎች ላይ መሰማራት ነው። ሰፋፊ ዘመናዊ እርሻዎች ላይ በመሰማራት አርሶአደሩን በዙሪያችን በማደራጀት አውትግሮር ሞዴል በመጠቀም ከአርሶአደሩ ጋር ኢንተግሬት በማድረግ ሰፋፊ እርሻዎቻችንን ወደ ኢንዱስትሪ ሊመጡ የሚችሉ የግብርና ግብዓቶችን ማምረትና ለኤክስፖርት ገበያ ማቅረብ ነው። ሁለተኛውና ቁልፉ ጉዳያችን የሎጂስቲክ ዘርፉን አሁን ተወዳዳሪ ማድረግ ችለናል። 612 ከባባድ ተሽከርካሪዎችን በመያዝ በሀገር ደረጃ ንጋት ኮርፖሬት ቀዳሚው ነው። ይሄ ማለት የአማራ ክልልን ቀዳሚ ማድረግ ተችሏል። በሶስተኛና ዋና ብለን የያዝ ነው ቀጣዩ የፍኖተ ካርታችን ትኩረት በሰፋፊ እርሻ በአግሪካልቸራል ማሽነሪ መገጣጠምና ማምረት፣ በማዕድል ልማት፣ በፋርማሲቲካል፣ በሎጂስቲክስ ዘርፉን አሁንም ተወዳዳሪ በማድረግ በመልቲ ሞዳል ሰፋፊ ተግባራት ለመግባት ዝግጅት እያደረግን ነው የምንገኘው። ካነሳናቸው ነጥቦች አንጻር ለማጠቃለያ ያክል እነዚህ የምንሰማቸው የሚሏቸው ካለ እንስማና እናጠቃል። ጠቅለል ሲል የንጋት ኮርፖሬት እንግዲህ ዋና ዓላማው ኢኮኖሚያዊ ጠቀሜታ ያላቸው ነገር ግን ስትራቴጂካዊ በሆኑ ዘርፎች ላይ መሰማራት ነው። ኢኮኖሚያዊ ጠቀሜታ ማለት ለማህበረሰባችን ኢኮኖሚውን ሊያሳድጉ የሚችሉ ሊያግዙ የሚችሉ ማህበራዊ ልማትን ሊያሻሽሉ ሊያዘምኑ የሚችሉ፣ በሁለተኛ ጎኑ ደግሞ ስትራቴጂያዊ በሆኑ ዘርፎች ላይ ማተኮር ነው። ስትራቴጂያዊ ብለን የምናስበው ምንድን ነው? እንደ ስትራቴጂ የአማራ ክልል ውስጥ የትኛውም ቦታ ላይ ለህዝቡ ይጠቅማል ከተባለ በሀያተርፍ እንኳ ኢንቨስት ይደረግበታል። ለምን? ህብረተሰቡን ወደ ኢንዱስትሪ ለማምጣት የግብርና ኢንዱስትሪያላይዜሽንና የሌሎች ዘርፎች ኢንዱስትሪያላይዜሽን ስር እንዲሰድ ማለማመድ ሙከራ ያስፈልጋል እና በማህበረሰብ ውስጥ ጠቃሚ ከሆኑ በሀያተርፉ እንኳ ለምሳሌ በአማራ ክልል ዘንድሮ ወደ አንድ ነጥብ አምስት ሚሊዮን ኩንታል ማዳበሪያ ስንአጓጉዝ አትርፎን አይደለም ግን ስትራቴጂካዊ ስለሆነ ጠቃሚ ስለሆነ የምናከናውናቸው ናቸውና። አጠቃላይ ንጋት ኮርፖሬት በክልል ውስጥ ስትራቴጂያዊ በሆኑ ዘርፎች ላይ አተኩሮ እየሰራ የሚገኝ የህዝብ ሀብት ነው ብለን እንወስደው እንችላለን። ለዘላቂ ልማት መሰረትም ተግቶ እየሰራ ይገኛል። በጣም ጥሩ ተመልካቾቻችን፣ የአማራ ሚዲያ ኮርፖሬሽን ከንጋት ኮርፖሬት ጋር በመተባበር የሚያቀርበው ሳምንታዊ ፕሮግራም የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። አቶ አስገደው ለነበረን ቆይታ አመሰግናለሁ። አመሰግናለሁ ተነስትልኝ ንጋት ኮርፖሬት እንደ ኢሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማኅበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማኅበራዊ ልማት ለማምጣት እየሠራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጭርቃጭርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ ዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት ንጋት ንጋት የአማራ